ትሁቴ በስተመጨረሻ ከባድ አደጋ አጋጠማት። ቲና የምትባል ክፉና ምቀኛ ሰው እትሁት ላይ በረኪና ደፍታ አሰቃየቻት። አባባም ደግሞ ይሄንን ነገር ልታደርግ የምትችለው ቲና ብቻና ብቻ ናት ብሎ ጣቱን ቀሰረ። እሷ ደግሞ በጣም በሚገርም ሁኔታ በርኪናውን ፊቷ ላይ ከደፋችባትና አደጋ ካደረሰችባት በኋላ እኔ በፍጹም ይሄን እንዴት ላደርግ እችላለሁኝ? ለሽንት ቤት ማጠቢያ ግዥልኝ ብላ ገዝቼ ነበር። እንዳጋጣሚ አጋጣሚ አጠቃቀሙን ስለማታውቅበት ደፍታው ይሆናል። አባዬ እንዴት እኔን ይሄን ታስበኛለህ? ብላ ቀወጠችው። ዳኒና ካሌብ ደግሞ በጣም ራሳቸውን መቆጣጠር አቅቷቸው አበዱ። ካሌብ ሁል ጊዜ ይሄንን ነገር እንደምታደርገው እርግጠኛ ነበርኩ። አንቺ ቆይ በሰው ሕይወትና በሰው ነፍስ ላይ እንድትጫወቸው የፈቀደልሽ ማን ነው? ቆይች ሚስኪን ልጅ ምን አደረገችሽ? የሀብት ምንጫችን የሆነው ሰውየውን ማጥቃት እየቻልሽ እንዴት እዚች አንዲት ቤት ሰራተኛ ላይ ይህን ሁሉ ስቃይ ታበዣለሽ? ብሎ ሲላት ዳኔ፣ የማታቀው ነገር የለህም አንተ። አባዬ እኮ ድርጅትና ቤቱን እፈርምልሻለሁ ያለኝ የፎርጅድ ወረቀት መሆኑን ካወቅኩ በኋላ ራሴ መቆጣጠር አቅቶኛል። ቤቱን ደግሞ የእውነተኛ መረጃና ፋይል ሳይሆን የሰጠኝ ትክክለኛ ያልሆነ የማይሰራ ውሸቱን ነው በቃ ቤቱን ፈርሞ አልሰጠኝም እና ታዲያ እኔ መናደድ የለብኝም እንዴ አንተ ቆይ ምን አይነት ስሜት ነው ያለህ ብላ ካሌብን ማን ነው ዳኔን መቆጣት ጀመረ ካሌብ ደግሞ ቲና እንዴት ይህን ታደርጋለሽ አባዬ መልካም ሰውና ጥሩ ሰው በመሆኑ አንጻር ለእኔ ሰጥቶኝ የማያውቀው ላንችኮ ቤቱን በስምሽ ፈርሞልሻል ቆይ ትሁት ምን አደረገችሽ? ትሁት እኮ ለእኛ ምግብ እየሰራች ቤት እያጸዳች ከመንከባከብ ውጭ ምን ያደረገችው ነገር አለ? ክፋትም ሲበዛ በጣም ያስጠላል። አሁን አሁን እያደረግሽ ያለሽው በጣም ስህተት ነው ብለው ሲጨቃጭቋት ምንም እንዳላረገችና ምንም እንዳልተፈጠረ ለማሳመን ሞከረች። ትሁትም ደግሞ በደረሰባት አደጋ ምክንያት በፍጹም መናገር አልቻለችም። በጣም ደንግጣለች። ይሄ ነገር ደግሞ እንደምናየው ከሆነ ፊቷ ላይ በጣም ጎርቷታል ማለት ነው አባባ ራሱን መቆጣጠርና ያቃተው ባለፈው ፓርት ላይ እናስታውስ ከሆነ ካሌብ ትሁትን ሲቆጣና ና ሲናገራት ካሌብ ስነ ስርአት ልትይዝ ይፈልጋለሁ አንተ እንኳን ዊልቸር ላይ ተቀምጬ ደህና ሆስፒታል ወስደህ አላሳከምከኝም። ትሁት ግን በቻለችው መልኩ ዳኒን እና ቲናን እየተከላከለች ና እየተንከባከበች ብዙ ዋጋና መስዋዕትነት ከፍላ ይልኛለች ስለዚህ ትሁት የኔ ሴቷ ልጄ ናት ብሎ በተደጋጋሚ ለካሌብ እየተናገረ ነበር። አሁን ላይ ደግሞ ቲናን በስተ መጨረሻ ሁሏንም ውርደቷን አከናንባታለሁ ብሎ በተነሳበት ሰዓት ውርደቷም ሳትከናነብ ቲና ላይ ያደረሰችው አደጋ እጅግ በጣም ከባድ ነው ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የግፈኛዋ ሚስትና የቤት ሰራተኛዋ ፍጥጫ ትሁቴ እንደ ቀጠለ ይገኛል። ትሁቴ ከባድ አደጋ ደረሰባት። ይህንንም ያደረገችው ቲና ናት። ቲና ደግሞ ምንም ነገር እንዳላረገች ሸምጥጣለች ማለት ነው። ካሌብ እንዲሁም ደግሞ አባባ አባና ዳኒ ከሚባለው በላይ ደንግጠዋል። ዳኒ በተደጋጋሚ ከቲና ጋር መለያየቱን እየፈለገ ገንዘብ ስለሚፈልግ ብቻ ሳይወዳትና ሳያፈቅራት እያስመሰለ ከሷ ጋር ቀጥሎ ነበር። በመጨረሻ እትሁት ላይ ያደረገችው ነገር እጅግ በግ በጣም ከባድና አስደንጋጭ ነገር ስለሆነ ከሷ ጋር አብሮ መቀጠልን በጣም በጣም ፈርቶታል። አባባ ደግሞ ትሁት ላይ የደረሰው ነገር በጣም በጣም ልቡን ቢሰብረውም በስተመጨረሻ ቲናን ምን ማድረግ እንዳለበት እያሰበ ይገኛል። ቲና በአባባ እጅ ከገባሽ መቼም አትተርፊም። አባባ አሁን ላይ በትሁቴ ምንም ታክል፣ ቅንጣት ታክል ድርድር እንደሌለው በአንዳንድ ነገሮች እያየን እንገኛለን። የቲናን ክፋትና መጥፎነት ካየ በኋላ ትሁቴ ለካሌብ ለመዳርና ካሌብ ጋር አብረው እንዲሆኑ ያለው ደስታ እጅግ በጣም ረቂቅ ነው፣ አባባ ማለት ነው። ካሌብ ይሄን ነገር ባያቅም የቲና እንክፋትና ውርደት ማንነትና ሴት ልብስ ለብሶ ሲከታተል የነበረውን ነገር ከአቅሙ በላይ ሲሆንበት በስለት ቢላዋ ሊወጋቸው ቆርጦ የተነሳ ጀግና ነበረ። አባባ ደግሞ እቅዳችንን ካሌብ እንደዚህ አይነት አይደለም መጨረስ ያለብን እኔ አሁን ነገ ከነገ ወዳ። ቤቱን በስምሽ አደረግኩልሽ ብዬ ወረቀት ስሰጣት ምን አይነት ስሜት እንደሚሰማትና ምን ልታደርገን እንደምትችል ማየት አለብኝ ብሎ ቃል ገብቶ ነበር። አባባም ደግሞ ወደ ፊርማ ቦታ ይዞ ሄዶ ቤቱን በስሟ እንደሆነ የሚያረጋግጥ የፎርጅድ ወረቀት አሰርቶ ሰጣት። ቲና ደግሞ በደስታ ከተሞላች በኋላ ያንን ወረቀት አየችና፣ አባዬ ከሚባለው በላይ አንተ መልካም ሰው ነህ። ያሰብካትን ቃልህን የተናገርካትን ቃልህን መቼም አላጠፍክም። በቃለ መሰረት እኮ በጣም በሚያስደምም ሁኔታ የምፈልገውን ነገር አድርገህልኛል አለችው። እሷም ደግሞ የኔ ልጅ ገና እኮ ነው፣ ነገ መጥተን የምናስተካክለው ነገር አለ። ለማንኛውም እንኳን ደስ አለሽ፣ የአንድ ቤት ባለቤት ስለሆንሽ ከሚባለው በላይ ደስ ብሎኛል አላት በጣም እንጃባዬ አባዬ፣ ስፈልገውና ስጓጓለት የነበረው ነገር ነው። ካሁን በኋላ ደግሞ የምፈልገውን ስራ መስራት እችላለሁ ብላለች። ምን ለመስራት አስበሽ ነው የኔ ልጅ አላት። አይ አላድል ስራ፣ ስራ ለመጀመር እፈልጋለሁ። በጣም ጥሩ እንደዛ ከሆነማ አሪፍ ነው አባዬ፣ አሁን ወረቀቱን ስጠኝና ዛሬ እኔን እምጋብዝህ አለችው። እሱም ደግሞ እሽ አለና ወደ መጠጥ ቤት ይዞ ይዛው ሄደች። መጠጥ ቤት እየቀዳች እየተደሰተች፣ ችርስ እያለች ከአባባ ጋር መጠጣት ጀመረች። አባባም ልጄ፣ እኔ ዛሬ በደስታሽ ቀን ትደሰሻለሽ ብዬ እንጂ እምጠጣው መጠጥ ታቆምኩኝ እኮ በጣም ቆይቻለሁ ስለዚህ መቸገር የለብሽም እንደውም፣ መሽቷል ለምን ወደ ቤት አንሄድም? ብሎ ሲል፣ በጭራሽ አባዬ ዛሬማ ቤት መሄድ አልፈልግም፣ መጠጣት መዝናናት ነው የምፈልገው አለችው። እንግዲያውስ አንቺ አመሻሽተሽ ነይ ቶሎ፣ እኔ ግን ወደ ቤት መሄድ አለብኝ ብሎ አባባ ተነስቶ ወደ ቤት ሄደ። ወዲያው ለዳኔ ደወለችለትና ዳኔ ደግሞ እየበረረ ሲመጣ ወረቀቱን እጇ ላይ ይዛ ጥርስ በጥርስ ሁና እየሳቀች ዳኒ ዛሬ ከሚባለው በጣም ደስ ብሎኛል። እንኳን ደስ ያለሽ የኔ ፍቅር፣ ምን ተገይቶ ነው አለሱ። ደግሞ ወረቀቱን ብድግ አድርጋ ሰጠችውና፣ ይኸውልህ ለረጅም ጊዜ ስለፋበትና ስደክምበት የነበረው ነገር ተሳካልኝ። ምንድን ነው እሱ? እንዴ የኔ ፍቅር ቤትና ድርጅቱን በስም ያደርግልኛል አላልኩም እና ታዲያ ይሄው ቤቱን በስሜ ፈርሞ ሰጠኝ። እኔ አላምንም። እንግዲህ የራስ ጉዳይ ማመን አለማመን። ዛሬ ደስታዬን እንድታበላሽብኝ አልፈልግም። እንዴት ቲና፣ ምን ላድርግ እነዚህ ሰዎች እየተጫወቱብን እንዳይሆን አለ። እንዴ ምኑን አሉ። ወረቀቱን እንኳን አይተህ መረዳት አትችልም እንዴ? ነው የኔ ደስታ ስላላስደሰተህ ነው? የኔ ቤት ማለት እኮ የሁለታችንም ቤት ነው። እንዴት እንዴት አረጋለህ ዳኒ አለችው። የኔ ፍቅር ያንቺን ደስታ ለመካፈል ሳልፈልግ ቀርቼ ሳይሆን፣ ወረቀቱ ደግሞ ትክክል ሆኖ ሳለ ውስጤ አምኖ ሊቀበል አልቻለም። እንግዲህ ማመን አለማመን የራስ ጉዳይ ነው። እንዲሁም ሌላ ቦታ ሄደን ለምን አንጠጣም ስትለው የሆነ እምነት አደረበትና በጣም ደስ አለውና እቅፍ አድርጓት ወረቀቱን እኔ ጋር ይቀመጥ እንዳይጠፋ። ኖ ኖ በጭራሽ እንዴ ነገ እኮ የሚጨርስ ነገር አለ አላለቀም፣ አለችው። አታምንኝም ማለት ነው አለ። እንደ እሱ እንዳልሆነ ታውቃለህ፣ ግን ያላለቀ ነገር ስላለ ነገ አባዬ ጋር ሄደን አንድ ፊርም አለ እሱ እናስተካከላለን አለችው። ወደ ሌላ ቦታ ሄደው ከሚባለው በላይ ይሄንን መጠጥ ሲጋቱና ራሳቸውን ስተው ተያይዘው ወደ አባባ ቤት ሄዱ። ቲና ደግሞ ትሁት እንዲሁም ደግሞ አባባና ካሌብ ቁጭ ብለው ቡና እየጠጡ ነበር። ቲና የምትናገረው ንግር ንግግር እጅግ በጣም ይከብዳል። ኦፍ ያቀርኩት እቅድ ተሳካለኝ። ከአሁን በኋላ የማንም ተራ ገረድ እየተነሳ እኔን ሊናገረኝ አይችልም። እቅድና አላማ የሞላ እያለች በደስታ ተሞልታ ትሁትን ባሽሙር ትናገራታለች። ትሁት ደግሞ ደንግጣ ፍጥጥ ብላ ማየት ጀመረች። ቁጭ አለችና ካሌብም በጣም ደንግጧል። ከዳኒ ጋር ስትለጣጠፍ የኔ ፍቅር እነዚህ ምንም ወዲ አይገባቸውም። የዛሬው ደስታዬ እንደ መቼውም ቀን ተደስቻ አላቅም፣ እና ወደ ምኝታ ክፍል ሂደን በቃ ዘና ፈታን እንበል ስትል ካሌብ በጣም ደነገጠ። ዳኒን የኔ ፍቅር ብላ ስትለው እንዴት ቲና ለዚህም ነው እኮ አብዝተሽ አትጠጫ አልኩሽ፣ ይሄው ራስሽ ንስተሽ ወንድምና ፍቅረኛሽን መለየት አቃተሽ። ከዛ ይሄንን ሲል አደነገጠችና ወደ ካሌብ ጋ ዘወር አለችና የኔ ፍቅር ገብተን እንተኛ ና ገድፈህ አስገባኝ አለችው። እሱ ደግሞ ካሌብ በጣም ስለደነገጠ አይቲና ቡና እየተፈላ ስለሆነ እኛ እንቆያለን አንቺ ግን ገብተሽ መተኛሽ ትቻያለሽ ብሎ አላት። ከዛ ተነሳችና ወደ መኝታ ክፍል ገብታ ተኛች። ካሌብም በጣም በጣም ከሚባለው በላይ ደንግጧል። አባባም ደግሞ ከዳኒ ጋር ስትለጣጠፍና ስትሳሳም ሲያይ በጣም ደንግጦ እጁን አፉ ላይ አድርጎ መመልከት ጀመረ። ተገረመ ማለት ነው። አባባም በመጨረሻ ዳኒና ቲና ወደ መኝታ ክፍል ከገቡ በኋላ እንደው ምን አይነት ውርደት ነው! ሰው በሰው ገንዘብ እንደዚህ ይደሰታል። አሁን እኮ እሷ እውነት መስሏት ቤቱን እኔ የገዛሁላት መስሏት አምና ተቀብላለች። ምን የማታፍር ወራዳ ባለጌናት! እያለ አባባ ማውራት ጀመረ። አይገርምህም? አባዬ አሁን እኮ ሌላው ውቅዱ በሷ ቤት፣ ነገ ይህንን አንደኛውን ፊርማውን ከፈረምክላት እኔ እናንተን መግደል ነው የምትፈልገው። ይህን ደግሞ በተደጋጋሚ ከዳኒ ጋር አውርታ ጨርሳለች። አባዬ እባክ ራስህን እንድትጠብቅ እፈልጋለሁ ብሎ አለ ካሌብ። ምንም አትፍራ። አሁን የሚቀረው የተወሰነ ነገር ነው። እኛ እሷን ከዚህ ከቤት በአንዴ አሳብዶ ሳይሆን እያንዳንዱ ልክ ልኳን ሰጥተን ነው እንድትወጣ የምናደርገው። መሮኛል አባዬ፣ ከዚህ በላይ ሰባራ ሳንቲም ከዚህ ቤት ሳታገኝ ቲና እንድትወጣ እፈልጋለሁኝ ብሎ አለ። ተረጋጋይ ልጅ። አሁን ዳንኤልም በጣም ደስ ብሎታል። ዳንኤል እንደ ቲና አይደለም፣ እሰው ልጅ ላይ ክፉ ነገርና መጥፎ ነገር ማሰብ አይፈልግም፣ የሚፈልገው ገንዘብ ብቻና ብቻ ነው ብሎ ሲል እሱማ ገንዘብ ነው የሚፈልገው። ሌላ ፍቅረኛ እኳ አለችው። ሌላ ፍቅረኛ አስቀምጦ ነው ከቲና ጋር እንደዚህ እየሆነ ያለው። ቲናን ደግሞ እንደማይወዳትና እንደማያፈቅራት ለገንዘብና ለጥቀም ስል እንደቀረባት በተደጋጋሚ ሲናገር ሰምቻለሁ አለች ትሁት። ካሌብ ብድግ አለና እሱም ደግሞ እንዴታወቅሽ ተባበሪኝ። ይህን ነገር እንድትረጅኝ ይፈልጋለሁ። የአባዬ ገንዘብ በፍጥነት ለቲና እንዲሰጣት ርጅኝ እና ይሄ ይሄን ወይኔ ቅድ ብሎኛል፣ ካሌብ ለዛ ነው ወይ ጉድ! በቃ አሁን ቲና መጨረሻ ላይ ባዷን ስትወጣ ካሌብ ማይፈልጋትማ ዳኒም ማይፈልጋትማ ብሎ አለ። አዎ እንግዲህ የእናንተ ጨዋታ እናንተን አያልቅም። እኔ ግን በቅቶኛል፣ እዚሁ ላይ ባቆም በጣም ደስ ይላል። አሁን ቲና አባዬ ይሄንን የውሸት ፊርማ መሆኑን ስታውቅ ምን እንደምታደርግ አስባችሁታል? ትሁት አትፍሬ አሁን እኮ ካሌብ ቢያንስ እንኳን በአይኑና በጆሮ ከሰማ ወድህ ወደ ራሱ እየተመለሰ ይገኛል። ሁላችንም አንድ ላይ ተባብረን ይችን ሰይጣን የእጇን ሰጥተን እስከ መጨረሻው ድረስ መማሪያ እናደርጋታለን ብሎ ወሰነ። ዳኒም እንግዲህ ከአባባ አራት ሚሊዮን ብር ጠይቆ ነበር። እሱን ይሰጠኛል ብሎ እየጠበቀ ይገኛል ማለት ነው። አባባ እንኳን ለዳኒ ሊሰጥ ቀርቶ አይደለም በጀርባ እየተበቀላቸው መሆኑን ሲያውቅ ምን አይነት ስሜት ይሰማቸዋል? በቀጣይ ፓርት እስክንገናኝ ሰላም አሌኩም ወራ ወራህመቱላሂ ወበረካቱሁ።